እሚሰላጣፋጭ መውጣቴ ልትጸጥ ነው መሰለኝ። ሁሉም ከለርና ያማረኝ ማለት ነው። የትኛውን ፒክ እንደማድረግ አላውቅም። ብራውን ሼድ በጣም ነው የሚወደውና ስለዚህ ች ላይ ልንገራችሁ የተበላሁትን ሲፎራ ለሲፎራ ስሯሯጥ እዚህ ማለት የስንት ብር ልዩነት እንዳለው ማለት በጣም ርካሽ ነው። ፕላስ የኮሪያን ፌስ ፕሮዳክት ወይኔ እናቴ መንቀልቀል። ያንን ገዝቼ ሪግሬት ጋይስ ሪግሬት ከነዚህ ፕሮዳክቶች ማለት ነው ፍቅር ነበር የያዘኝ እና ይህንን ስቶር ሳገኘው እንዴት ደስ እንዳለኝ አልገባችሁ ከዛ ደግሞ ፕራይሱን በጣም ፌር ነው። ኢንቴሪየሩን እንዴት እንደወደድ እኔ የምላችሁ ገና አ እን ምንድን ነው ዲኮር አድርገው ብ የሚያስደነግጡ ክሪስማስ ደረሰ እንዴ! ማለት ዩጋይስ ብርዱ ጻጥ ጨጭ ሳይለንት ሞድ አድርጎን የመጣውት ፋይናል ሆን

ብራውን ነገር አርጋ ተቀብታ ያየሁት ቪዲዮ ማለት ነው። ብራውን ተቀብታ አዳርዳሩ እንደዚህ። ከዚ በኋላ የሆነ ብቻ ፒንክሽ ነገር እንትን አርጋበታለች፣ ሜት ሊፕስቲክ። ከዚ በኋላ ሊፕ ሎስ አርጋበታች። በጣም ነበር የሚያምረው። እና እኔ ደግሞ ያሳውኩት እነዚህ ብራውን አርጌ ዝም ሊፕ ሎስ ላረግበት ነበር እና ቡኒኩል ስታደርጉ ኖርማል ቡኒኩል እንደዚህ አይመጣም። ኦ ማይ ጋድ፣ አይ ላቭ ዲስ ጋይስ። አይ ላቭ ዲስ። ዙም አድርጌ ማስገባት ከቻልኩ አሳያቸዋለሁ። እኔ ደስ ሲል እንዳትታዘውኝ። ኢንተርኔት ላይ አያችሁትን ነገር ወይ የሆነ ነገር ወይ ቲክቶክ ላይ አያችሁት ነገር ኤግዛክትሊ ሲመጣ ደስ አይላችሁም? ከዛ እንደዚህ ወይ ከዛ